ይህ ለበረሮና አይጥ የሚሆን ኃይለኛ በቤት ውስጥ የሚሰራ መርዝ ነው። የልብስ ማጠቢያ ዱቄት ዳቦ ውስጥ ቢጨምሩ፣ ብዙ ሰዎች በቤት ውስጥ ያለውን ችግር መፍታት እንደሚችሉ ያውቃሉ። አንድ የሾርባ ማንኪያ የልብስ ማጠቢያ ዱቄት ያስፈልገናል። ቤቱ ውስጥ ያለውን ማንኛውንም የምርት አይነት መጠቀም ይችላሉ። በመቀጠል አንድ የሾርባ ማንኪያ የጥርስ ሳሙና ይጨምሩ። ማንኛውም አይነት የጥርስ ሳሙና መጠቀም ይችላሉ። ስኳር አንድ ተኩል የሾርባ ማንኪያ እንጨምራለን። ከዛም በደንብ ይቀላቅሉት። በደንብ ከተደባለቀ በኋላ ዳቦ ወይም ብስኩት መጠቀም ይችላሉ። ነገር ግን ዳቦ ተመራጭ ነው፣ ምክንያቱም የበለጠ ጠንካራ መዓዛና እርሾ ስላለው። መጠኑን ለመጨመር ከፈለጉ ይህንን ስቴፕ እጥፍ ያድርጉት። በመጨረሻም ሁለት የፕላስቲክ ጠርሙሶች የታችኛው ክፍል ብቻ ያስፈልገናል፤ ይቁረጡ። አሁን ዝግጁ ነው። ይህ ለበረሮና አይጥ የሚሆን ኃይለኛ በቤት ውስጥ የሚሰራ መርዝ ነው። በተለይ ለበረሮች ዳቦና ስኳሩ እነዚህን ተባዮች የመሳብ ኃላፊነት አለባቸው። ነገር ግን ሲበሉት ሌሎቹን ንጥረ ነገሮች ይበላሉ። በማጠቢያ ዱቄትና በጥርስ ሳሙና ውስጥ ያሉትን ንጥረ ነገሮች መፍጨት አይችሉም። ይህንንም በቤቶ ጥግ ላይ በተለይም መገኛቸው ቦታ ላይ ማስቀመጥ ብቻ ነው። ይህ ለበረሮና አይጥ የሚሆን ኃይለኛ በቤት ውስጥ የሚሰራ መርዝ ነው። የልብስ ማጠቢያ ዱቄት ዳቦ ውስጥ ቢጨምሩ ብዙ ሰዎች በቤት ውስጥ ያለውን ችግር መፍታት እንደሚችሉ ያውቃሉ። አንድ የሾርባ ማንኪያ የልብስ ማጠቢያ ዱቄት ያስፈልገናል። ቤቱ ውስጥ ያለውን ማንኛውንም የምርት አይነት መጠቀም ይችላሉ። በመቀጠል አንድ የሾርባ ማንኪያ የጥርስ ሳሙና ይጨምሩ። ማንኛውም አይነት የጥርስ ሳሙና መጠቀም ይችላሉ። ስኳር አንድ ተኩል የሾርባ ማንኪያ እንጨምራለን። ከዛም በደንብ ይቀላቅሉት። በደንብ ከተደባለቀ በኋላ ዳቦ ወይም ብስኩት መጠቀም ይችላሉ። ነገር ግን ዳቦ ተመራጭ ነው። ምክንያቱም የበለጠ ጠንካራ መዓዛና እርሾ ስላለው መጠኑን ለመጨመር ከፈለጉ ይህንን ስቴፕ እጥፍ ያድርጉት። በመጨረሻም ሁለት የፕላስቲክ ጠርሙሶች የታችኛው ክፍል ብቻ ያስፈልገናል፣ ይቁረጡ። አሁን ዝግጁ ነው። ይህ ለበረሮና አይጥ የሚሆን ኃይለኛ በቤት ውስጥ የሚሰራ መርዝ ነው። በተለይ ለበረሮች ዳቦና ስኳሩ እነዚህን ተባዮች የመሳብ ኃላፊነት አለባቸው። ነገር ግን ሲበሉት ሌሎቹን ንጥረ ነገሮች ይበላሉ። በማጠቢያ ዱቄትና በጥርስ ሳሙና ውስጥ ያሉትን ንጥረ ነገሮች መፍጨት አይችሉም። ይህንንም በቤቶ ጥግ ላይ በተለይም መገኛቸው ቦታ ላይ ማስቀመጥ ብቻ ነው።